በመጦሪያ ዘመኔ ባዶ ሄን ቀረው። ለመልሶ ልማት ያለ ምትክ ቦታ እና ካሳ ቤታቸው የፈረሰባቸው የአዲስ አበባ ነዋሪዎች አቤቱታ። ካለፈው ጥቂት ዓመታት ወዲህ በአዲስ አበባ ለተለያዩ የልማት ስራዎች በሚል መኖሪያ ቤቶችና ተቋማት በጅምላ እየፈረሱ ነው። በተለይም ለጫካ ፕሮጀክት፣ ለኮሪደር ልማትና መልሶ ለማልማት ለተሰኙ ወቅታዊ የመንግስት ትኩረቶችም በአስር ሺዎች የሚቆጠሩ ቤቶችን ፈርሰዋል። ነባሩ የመኖሪያ አካባቢዎች ፈርሰው በሌላ ግንባታዎች ተተክተዋል፣ ወይም በሂደት ላይ ናቸው። በዚህ መካከል ቤታቸው ለፈረሰባቸው የከተማይቱ ነዋሪዎችም ካሳና ምትክ የሚሆን ቦታ እንደተሰጣቸው ሁሉ ያለምትክ ሜዳ ላይ ስለ መውደቃቸው የሚናገሩትም በርካቶች ናቸው። ከነዚህ የአዲስ አበባ ነዋሪዎች መካከል በመቶች የሚቆጠሩ የቦሌ ክፍለ ከተማ ወረዳ 13 ልዩ ስሙ ሰላም አምባ ሰፈር ነዋሪዎች ይገኙበታል። ሰነድ አልባ የተባሉት የቤት ባለንብረቶች ለሶስት አስርተ ዓመታት ያህል በአካባቢው እንደኖሩም ይናገራሉ በእነዚህ ዓመታት ቤተሰብ መስርተው የተረጋጋ ኑሮ ሲመሩ እንደነበረ በመጥቀሰም የአፈር ግብርን ጨምሮ ሌሎች የነዋሪ ግዴታዎችና የልማት ስራዎችንም ሲደግፉ መቆየታቸውን በማስረጃ ያቀርባሉ። በተለምዶ የጨርቃ ቤት ለሚባሉ ቤቶች መንግስት ባለፈው ዓመታት የይዞታ ማረጋገጫ እንደሚሰጣቸው ቃል መግባቱንም የሚገልጹት ከ450 በላይ የሆኑ ነዋሪዎችም ከአካባቢው የኮሪደር ልማት ከ200 እስከ 300 ሜትር ርቀት ላይ የሚገኙ ቤቶችን ጨምሮም በመልሶ ልማት እንደፈረሰባቸው ለቢቢሲ ተናግረዋል። ነዋሪዎቹ ቤት በማከራየት ቤተሰብ ያስተዳድሩ እንደነበረ ጠቆመው እድራቸውንም ጨምሮ ሌሎች ማህበራዊ አገልግሎታቸው መበታናቸውንም ገልጸዋል። ጭካኔ የተሞላበት ሲሉ ቤት አልባ ያደረጋቸውን እርምጃ የሚገልጹ ነዋሪዎቹ ህይወታቸውን መመሰቃቀሉንና ሜዳ ላይ መውደቃቸውን በመጥቀስ ባይተዋር ሆነናልም ይላሉ። ከነዚህ ነዋሪዎችም ሁለቱን ሰዎች ታሪካቸውን ፓንድ በታቸው ቢቢሲ እንዲህ አርጎ አቅርቦልናል። ሀገር አለኝ ብዬ ነበር ትላለች ወርቅነሽ አለሙ የሶስት ልጆች እናት ነች ለተሻለ ኑሮ ወደ አረብ ሀገር ተሰደው ከተመለሱ ኢትዮጵያውያን መካከል ነኝ 11 ዓመት አረብ ሀገር ለፍቻለሁ ይበቃኛል ሀገሬ ልግባ ብዬ ወስኜ ወደ ሀገር የተመለስኩ ገንዘብ ስለነበረኝ የአንገት መግቢያ ቤት መግዛት ፈለግኩ ለልጆቼ ማሳደጊያ ይሆንልኛል ብዬም በ2015 ዓ.ም በአዲስ አበባ ገርጂ ሰላም አምባ ሰፈር ያለኝን ጥሪት አሟጥጬ ቤት ገዛሁ በዛው ቤት ተጨማሪ ሶስት ክፍሎች ሰርቪሶች ሰዎች ነበሩትም ስገዛው ካርታ እንደሌለው አውቄያለሁ። ነገር ግን ይጸድቃል አሉኝ እኔም አመንኳቸው። ከመንግስት ቃል ተገብቶላቸው እኔስ እንደምን ልጠራጠራቸው? ትላለች ባለታሪካችን። ሰርቪሱን በማከራየት የገቢ ምንጭ አግኝቼ ልጆቼን ማሳደግ ጀመርኩ። ቤት በማከራየት በወር ዘጠኝ ሺህ ብር ገቢ ያገኛሉ። ከዚህ በተጨማሪም በጽዳት ስራ በማገኘው ገቢ የአምስትና የሰባት ዓመት ልጆቼን አሳድጋለሁ። ህይወትን እንዲህ እያልኩ እየገፋው እያለው በዚህ አመት ህይወቴን እየገለባበጠ ሁኔታ አልተከሰተም አረብ ሀገር የለፋውበትን የላቤን ውጤት ቤቴ እንደፈረስ ጥቅምት 2017 ዓ.ም መርዶ ተረዳው። ቅዳሜ አስር ሰዓት መጥተው ሰኞ የሚያፈርስ ግብረ ኃይል እንደሚመጣ ረዱን። ነገውኑ ንብረታችሁን አንሱ ተባለን። እኔን ጨምሮ አንዳንድ ሰዎች አንወጣም አለን። እውነት ነው ታዲያ የትንውደቅ? ዶዘር ሊመጣ ነው፣ ሊፈርስ ነው ተነሱ ተባለን። ቤትን ያህል ነገር እንደ ትንሽ ነገር ነቃቅለው ቤተሰብ ወጥቶ ቃይን አውጥቶ የጭነት ክፍያ ከፍለው ይዘውልኝ ሄዱ። ይህ ሲሆን እኔ ከራሴ ጋር አልነበርኩም። 11 ዓመት አረብ ሀገር ለፍቼ የገዛሁት ቤት ፈረሰም ከራሴ ጋር አልነበርኩም። ራሴን አላውቅም። ደም ግፊት እርጉዝ በነበርኩበት ጊዜ ያመኝም ነበርም። ይፈርሳል የሚለው ዜና ከሰማው ቀን ጀምሮ ጤናም አላደርኩም፣ ትላለች ባለታሪካችን። ህመሜ ተባባሰም። ያለውበት ሁኔታም ከእለት እለት መፍትሄ የማይገኝበት በመሆኑ ተስፋ በሚያስቆርጥ ደረጃ ላይ ደርሻለሁ። አሁን የምኖረው ለራሴ ሳይሆን ለህፃናት ልጆቼ ስልም፣ ወደ አረብ ሀገር ተመልሼ ለሜዳ አስቤም ነበር ነገር ግን ልጆቼን ለማንትቼ አጥሜም፣ እንደ ድሮ አይደለም፣ እድሜም እየሄደ ነው። በጣም ተስፋ ያስቆርጣል። ሀገር አለኝ ብዬ ተመልሼ መጥቼ አጓጉል ሆንኩኝ፣ ትላለች ባለ ታሪካችን። ሰው ሀገሩ ሲገባ ተስፋ ይዞ ነው የሚገባው። 11 አመት ሙሉ በአረብ ሀገር ሰው ቤት ስንት ውጣ ውረድ አልፌ፣ አረብ ሀገር ህይወት ሸሽጦ ነው የሚኖርም። እዚህ ስመጣ ያገኘሁት ከዚህ የተለየ አይደለም። ምን ቀረኝ? ትላለች። ጉዳዩን ቢሰሙ ብዬ ከቀበሌ እስከ ከንቲባ ቢሮ ተመላለስኩ። እኔ ማን ሰምቶ የክፍለ ከተማው ስራ አስፈጻሚ አግኝቼ እባኮት የትሉ ደቅ ብዬ ጠየኳቸው። ሴቶች ነን፣ ልጆች ይዘናል፣ ልጆች ይርባቸዋል፣ እጅብ ይወስድብናል ብለን ለመን ለመናቸው። ህገወጥን አናበረታታም ብለው አስወጡኝ። በጣም ነው ያዘንኩት። ያልተመላለስኩበት ቀን የለም። እንደኔ ቤታቸው የፈረሰባቸው ሰዎች ጋርም ሆነናል። ልጅ ይዘን ሜዳ ላይ ወድቀናል። ከዚህ የባሰ ጉዳይ ምናለንና አልናቸው። አስር ጊዜ አትመላለሱ ስራ ታስፈቱን ይላሉ። አሁን አራተኛ ወር ይዘናል። ወዳጆቼ ዘመዶቼ አዋጣው የስድስት ወር የቤት ኪራይ ከፍለው አስቀምጠውኛል። ለገበሬ ልጆች ተብሎ የተሰራ ኮንዶሚኒየም አለ እዚያ ይቀነሳል ተብሎ ስቱዲዮ ተከራይተውልኛል። ዙሪያዬ ገደል ሆኖብኛል። ደሞዜ ሁለት ሺህ ሰባ ዘጠኝ ብር ነው። ከስራዬ ቦታዬ እርቅ ያለው ስራ ለመድረስ ረጅም ርቀት እጓዛለው። ከትራንስፖርት የሚተርፈኝ ትንሽ ነው። ቅዳሜና እሁድን ጨምሮ የባህል ቀናትን ያለ እረፍት ከሰራው ተጨማሪ ገንዘብ አገኛለው። ልጆቼ ቤት ቆልፌባቸው ስራ የሚሄድበት ጊዜ አለ እንዲያውም ሆኖ ጭንቀት ላይ የሚቀምሱት እንኳን መስጠት አልቻልኩም። ከየት አምጥቼ ትላለችም በትንሽ ነገር ብስጭት ትላለው፣ በትንሽ ነገር ከሰው ጣላለው፣ ዙሪያ ይጨልሞብኛል፣ ግን ወዴት ይሄዳል? እንቅልፍም የለኝ ትላለች። የዛሬዋ ባለታሪካችን ወርቅነሽ ብቻም አይደለችም። ጥሪቷን አጠራቅማ መኖሪያ ቤት ይሆነኛል ብላ ከገነባችው ቤት ፈርሶባት መግቢያ ያጣችው ሌላውም የእድሜ ባለጸጋ የሰማንያ አምስት ዓመቱ አቶ ዘላለም የሽምግልና ዘመናቸውን ቤታቸው ፈርሶ መከራ ላይ መውደቃቸውን ይናገራሉ። በመጦሪያ ዘመናዊ ባዶይን ቀረው አቶ ዘላለም የሰማንያ አምስት ዓመት እድሜ ባለጸጋ ናቸው። በእድሜ ያላየውት ነገር የለም። ይህ ዘመን ግን የባሰበት ነው። በዚህ እድሜ ቤት ያስፈልገኛል፣ ምግብ ያስፈልገኛል፣ ልብስ ያስፈልገኛል፣ ግን ሁሉም የለም ይላሉ። በሌላ ሀገር እንደምንሰማው መንግስት ጡረተኞችን፣ ሽማግሌዎችን ይረዳል። እኔ ግን የሰራውት ቤት አፍርሰው ባዶ እጄን ቁጭ ብያለሁ። የቀን ስራ ዘበኝነት ሰርቼ ከ22 ዓመት በፊት ነበር በአምስት ክፍል ቤት የሰራሁትን ልጆችንም ያሳደኩት እዚያው ቤት ውስጥ ነው። ስድስት ሺህ ብር እያከራየው ገቢ ያገኝ ነበር። በ2011 ዓ ም ወዲህ በዋናነት በዚህ ገቢ ነበር የምንተዳደረው። በአካባቢው በመንግስት የተጠየቀናቸውን መዋጮዎች ሁሉ አዋጥቻለሁ። ለአባይ ግድብ ገንዘብ ከፍያለሁ። የአምቡላንስ ጊዜ ተብዬ አዋጥቻለሁ። አካባቢያችን ጥበቃ፣ የሰላም ሰራዊት ሰልጥኑ ሲሉ ሰልጥኛ ገልግያለሁ። ኮንዶሚኒየም ምዝገባ ሲጀመር የጨርቃ ቤት ያላቸው አንዱን ምረጡ ሲሉ ተመዝገ ግበን ተው ነው። እኔ ኮንዶሚኒየም ቤት ከምኖር የሰራሁት ቤት እስከ ፍጻሜ እኖራለሁ ብዬ ተውኩት። ቤታችን እንደሚፈርስ ከሶስት ወረዳዎች ጋር ስብሰባ እኛ ህገ ወጦች ነን ብላችሁ ፈርሙ አሉ። እኛም አይሆንም አልናቸው። በድጋሚ ብንሰበሰብም አልተስማማንም። ህዝቡ ተንጫጫ። ለምን ይፈርስብናል? እኛ የልማት አንቃወምም። ከፈረሰ ለአንገታችን መግቢያ ምትክ ይሰጠን ስንላቸው ጥለውን ሄዱ። አንድ ቀን መጥተው ይፈርሳል፣ ተከራይ ውጡ አሉን። የኔ ተከራዮች እርሶ ከወጡ ነው የምንወጣው፣ ጥለውት አንወጣም አሉኝ። በግድ አስወጧቸው። እኔንም በሶስተኛው ቀን መጥተው አፈርሱ ሲሉኝ፣ ህዳር 30 ቆርቆሮውንና በሩን ነቅዬ ወጣሁ። 158 ሰዎች አባል ያደረገ ትልቅ እድርም ነበርን። ሁሉም ሰው ተበተንም። ድንኳን ተሸጠ፣ ወንበር ተሸጠ፣ ብረድስ ተሸጠ። የሽያጩ ገንዘብንም ተከፋፈልን። 5500 ብር ደረሰኝ። እሷንና የቆረይን ብር ይዤ ወጣሁ። የእድሜን ሲሶ የኖርኩበትን ቤት ግድግዳ ብቻ ሆኖ ቀረም። እንጨቱንም ጥየው እቃዬንም ጭኜ ቤቴን ወደ ኋላ እያየሁ ለቀኩት። የዚያ የማውቀው ሰፈር ለመኖር ኪራይ 7000 እና 8000 ብር ነው፣ ውድ ሆነብኝ። ዓለም ባንክ የሚባል አካባቢ ኪራይ ይቀንሳል ተብሎ አራት ሺ ብር ተከራይቻለሁ። ምትክ ቦታ ወይም ካሳ እንዲሰጠን ያልሄድንበት የመንግስት ተቋም የለም። ተመላልሰን መፍትሄ አጣን። ሜዳ ላይ ወድቀን ቀረን። የመጨረሻ ልጅ 12ኛ ክፍል ያርሷልም ይህ ባይሆን ኖሮ ኮሌጅ እየከፈልኩ በደንብ አስተምረው ነበር። አሁን ስራ ፈልጎ ሊዞር ይውላል። ምንም ማድረግ አይቻልም። ባለቤቴ በሽምግልና እድሜዋ ድንች በር ላይ ትሸጣለች። ለሽምብራ ያህል አይጠፋም። እግዚአብሔር ይመስገን። እኔም ቋጠሮ ባገኝ እሸከማለሁ እያልኩ ወደዚያ ወደዚህ ስልውላለሁ። የሚያውቀኝ አንዳንድ አስርም ሀያም ብር ይሰጠኛል። አሮጌ ሶፋ አለኝ። አሁንም እሱን ልሸጠው ነው። ተቀምጦ ምን ያደርግልኛል? ሁለት ሺ እንኳን ቢያወጣልኝ ብዬ ይላሉ። የዛሬ ምስኪን ባለ ታሪካችን ምኑን አስቤ ምኑን እገፋዋለሁ እኔም ባለቤቴም የደም ግፊት አለብን መድኃኒት እንወስዳለን በብስጭት የልጆቻችን መጨረሻ ሳ ላይ አንድ ነገር እሆናለሁ ብዬ ትቼዋለሁ ራሴን እንጂ ማንን እጎዳለሁ ይህን ማለቴም አንድ ጸጋ ነው እግዚአብሔር ተመስገን እያልኩ እቆያለሁ ከኃይለ ስላሴ ጀምሮ ሁሉም መንግስቶች አይቻለሁ ክፉን ደጉንም አይቻለሁ እንደዚህ ያለ መንግስት ገና አላየሁም ይህ ሁሉ ቤት ሲፈርስ ይህ ሁሉ ህዝብ ሲፈናቀል እሱ ከማን ጋር እንደሚኖር አላውቅም ሰውን ከቤት አስወጥቶ መድፋት ይህ ሁሉ እንባ እንደ ስራው ይሰጠዋል እንጂ እኔ ምን እላለሁ ይላሉ የሰው ልጅ ተከብሮ መኖር ሲገባው ሜዳ ላይ ወድቆ ማለት ነው በማርስ ምን አመጣለሁ ምን የማመጣው የለም ይላሉ በልማት ምክንያት ለዘመናት የኖርንበትን ቤት አካባቢ ፈርሶ ሜዳ ላይ ወድቀናል የሚሉት የቦሌ ክፍለ ከተማ ወረዳ 13 ነዋሪዎች መብታቸው ነው የሚሉትን ጉዳይ እንዳይጠይቁ እስር ጭምር ዛቻዎች እንዲደረሱባቸውም ተናግሯል። ከጉዳዩ ጋር በተያያዘ የሀሰት መረጃ በማሰራጨት በሚል ከአንድ ወር በላይ የታሰሩ አንድ የአካባቢው ነዋሪ ፍርድ ቤት ነጻ ካላቸው በኋላም ከፋኖ ጋር ግንኙነት በማድረግ በሚል በድጋሚ ተከሰው በዋስ እንደተለቀቁ ገልጸውልናል። ቢቢሲ ነዋሪዎችን የውሃና የመብራት ክፍያቸውን ጨምሮ ለይዞታቸው የልማት መዋጮዎችና የተለያዩ ግብሮችን የከፈሉባቸው ሰነዶችንም ተመልክቷል። የቤተሰብ አባሎቻቸው ቁጥርና ሌሎች መረጃቸው አባሪ ያደረገው 455 የወረዳ ነዋሪዎች አቤቱታቸውን ለኤፓ ፓርቲ ያቀረቡበትን ሰነድም የተመለከተም ሲሆን በመደናገጥና በሌሎች ምክንያቶችም ያልፈረሙ ነዋሪዎች በመኖራቸው ቁጥሩ ከዚህ ከፍ ሊል እንደሚችልም ቢቢሲ ስለ ጉዳዩ በቦሌ ክፍለ ከተማ ኮሪደር ልማት አስተባባሪ የሆኑትን የአዲስ አበባ ከተማ ስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነንና የክፍለ ከተማው ስራ አስፈጻሚ ወይዘሮ ዓለም ፀሐይ ሽፈራውን ለቀናት ለማነጋገር ያደረገው ጥረትም አልተሳካለትም። በቦሌ ክፍለ ከተማ ተመሳሳይ እጣ የገጠማቸው ከሁለት ወረዳ የሚኖሩ ተጨማሪው ሰዎች እንዳሉም ተነግሯል። ከዚህ ባሻገር ለጫካ ፕሮጀክት በሚልም 800 የሚሆኑ የለሚኩራ ክፍለ ከተማ ወረዳ 13 ልዩ ስሙ ቂሊንጦ የተባሉ አካባቢ ነዋሪዎች ከሁለት አመት በፊት ቤታቸው እንደፈረሰባቸውና ካሳ እንዳልተሰጣቸው አቤቱታ አሰምቷል። የአዲስ አበባ በ2016 ዓ.ም በተጀመረው የቢሊነሮች ብር በተመደቡለት የኮሪደር ልማት ቅርሶች ጭምር በተለያዩ በነባር ሰፈሮች በሺዎች የሚቆጠሩ ቤቶችና ተቋማትን ፈርሷል። እስካሁን ምን ያህል ምትክ ቦታ ወይም መኖሪያ ቤት እንዲሁም ካሳ እንዳገኙ በግልጽ የሚታወቅ ነገርም የለም። የአዲስ አበባ ከተማ ከንቲባ አዳነች አበቤ አስተዳደራቸው የ2017 ዓ.ም የግማሽ ዓመት አፈጻጸም ለከተማዋ ምክር ቤት ሲያቀርብም ከስድስት ወራት ለሚፈረሱ ቤቶች መስር ቢሊዮን ብር ካሳ መክፈላቸውን ገልጸዋለም። ታዲያ ህገወጥ የሚባለው ቤት የቱ ነው? ነዋሪዎችስ መብታቸው ምን ድረስ ነው? ቢቢሲ ከዚህ ቀደም ያናገራቸው የህግ ባለሙያ ታምራት ኪዳነ ማርያም እንደሚሉትም በ1967 ዓ ም ሐምሌ 19 ከታወጀው አዋጅ በኋላ የከተማ ቦታና መሬት መንግስት ነው። በዚህ ህግ መሰረትም አንድ ቤት ህገወጥ ነው የሚባለው ያለመንግስት መሬት በዘፈቀደ በተያዘ መሬት ላይ የተሰራ ከሆነ ነው። ይህም በተለምዶ የጨረቃ ቤት የሚባለው ማለት ነው። መንግስትም እነዚህ ቤቶች ላይ ወዲያውኑ እርምጃ መውሰድ ስልጣን አለው። ነገር ግን መንግስት እርምጃ ሳይወስድ ቆይቶ ቤቱ በመንግስት ተመዝግቦ ግብር ሲከፍልበት ከቆየ በከፊል ህጋዊ በከፊል ህግን ያሟላ ድብልቅ እንደሚባል የህግ ባለሙያው ያስረዳሉ። ከዚህም መብራትና ውሃ ሲገባለት፣ የስልክ መስመር ሲዘረጋለት፣ ህጋዊ በማድረግ ሂደት ውስጥ ካርታ ሲሰጠው ህጋዊ ቤትም ይሆናል። የይዞታ ማረጋገጫ ካርታ ያልተሰጠው በከፊል ብቻም ሳይሆን ህጋዊ ለመሆን ብዙ ነገር ያሟላ ቤት ይባላል። ታዲያ መንግስት የማፍረስ ስልጣን ያለው የትኛውም ቤት ነው? አቶ ተምራት እንደሚሉት መንግስት ህገወጥ ብሎ ማፍረስ የሚችለው ያለው መንግስት መሬት በዘፈቀደ የተያዙ መሬቶች ላይ የተሰሩ፣ በዚህም ያልቆዩ ህጋዊ ሂደት ውስጥ ያልገቡ ቤቶችን ነው። መንግስት ዝም ብሎ ከቆየ በኋላ ድንገት ተነስቶ ቤቶችን ማፍረስ እና ውጡ ማለት ህጋዊ መሰረት እንደሌለው አቶ ተምራት አስረድቷል። ምንም ያላሟሉ ቀበሌም ያልመዘገቡ ካርታም የሌለው የቤት ቁጥር ያልተሰጠው አዲስ ቤት ሲሆን እንኳን ለማፍረስ ህጋዊ ሂደት አለው ይላሉ ባለሙያው። የመጀመሪያው ራሳቸውን ባለቤቶቹን እንዲያፈርሱ ጊዜ መስጠት ነው። በተሰጠው ጊዜ ውስጥ ማፍረስ ካልቻሉ በመንግስት ወጪ እንዲፈርስ ይደረጋል። ፍራሹም መንግስት ጋር ይቀመጣል። ፍራሹ መንግስት ጋር ቢቀመጥም ንብረቱን ግን የባለቤቶቹ ነው። ስለዚህም ቤቱን ለማፍረስ የወጣውን የመንግስትን የጉልበት ኪሳራ በከፊል ንብረቶቹን አስለቅቀው መውሰድ ይችላሉ። ሲሉ ይደመጣሉ ባለታሪኮቹ ለደህንነታቸው ሲባል ስማቸው ተቀይሮ ነው የተዘገበው።